ሲያዩ የራስህ መኪና ይመስላል። አነዳድ ምን ክላክስ አደራረግ። አይ ድህነት፣ መጮ ብቻ ጩኸት። መኪናው ያንተ አይደለም እያልከኝ እንዳይሆን ብቻ ሀንድረድ ፐርሰንት ያንተ መኪና እንዳልሆነ ያስታውቃል። ምን ነው እንደ መኪና በክላክስ በሰራ ነዳጅን አድርጎት ቁጭ ነበር የሚያደርግ እና ሲዝ በምን በባዶ ኪስህን እንደተናዘዝ ሰው ባዶ ኪስህን ወተ በምን ታዚዛለ ናስቲ ናናሲስ እኔ ይኸው ንብረቴን አንጡራ ሀብቴን መኪናዬን ያስያዝኩን ነበር። አንተ ምን ልታስይዝ ነው ነው ወይስ እህ የምትመካበትን ዜብራ ልታስይዝ ነው? ድህነት እኮ መጥፎ ነው። ንብረቴን ትላለህ የሳምቡሳ ዋጋ ይዘህ። ስንት ገቡ ግን እነዚህ መኪኖች። እስቲ አሁን እላው ላይ ልክፈልበት አንዴ። ወርደሃል ከመኪናው ተመልሰህ አገባም አይኔ እያየህ ምን ያደርግልህና ነው አንተ ይሄን የምጠይቀው ምን ልትሆን አይ ዝም ወደ ልጆች መጫወቻ ምናምን ይሆንልኛል። ልትገዛው ምን ነው? እንዳታስብ። ስማ እኛ እኮ በደህና ጊዜ የሀብት ሰብስበን ነው። አሁን መኪና መግዛት በጣም ከባድ ነው፣ ከባድ እንዳታስብ። ማሰብ አይደለም እንዳትመኙ፣ እንዳትመኙ። እውነት በጣም ከባድ ነው፣ እውነት ነው። እንደዚህ አይነት ትልልቅ መኪኖች መመኘት ራሱ ነውር ነው፣ ሰው ፊት ነውር ነው። ነዳጅ ይበላሉ። አንተ ስማ አፈር ግጠህ አፈር ቀድሜ በልተህ እንደው መኪናው እንኳን ብትገዛ ነዳጁን አትችለው። ይሄ ነዳጁ ማለት ያልወለድከውን ልጅ እንደማሳደግ ባትሞክረው ባታስበው ይሻላል። እኔ ግርም የሚለኝ ግን ወይ እኛስ እንደው እንቋቋመዋለን፣ ሀብቱም ስላለን እናንተ እግረኞች ግን ቆይ እንዴት ነው የምትኖሩት? እኔ እንኳ አንዳንዴ ግርም ይለኛል ስለ እናንተ ሳስብ። እኔም ራሴ ግራ ግብት ተብሎኛል። በእውነት ግን ያው እኔም ለቤተሰቦች የሚሆን ትንሽ የምደግመው ማስተዳድርበት ነገር ትንሽ ንብረት እንኳን አይጠፋኝም። ሂዴ ምን ይላል! እንዴት እግረኛ እንዲህ ሲያወራ አያምርበትምሽ ስማ የትራንስፖርቷን አጠራቅመ የሆነ ነገር ላይ ለማዋል መስሎኝ በእግሬ ወደዛ ወደዚህ የምትንከላወሰው ምነው? አንተ እንደዚህ ቅንድቤን ቤን አበጥሩልኝ ያልክ ከካም እንደሆን ካላቅም፣ እንደ ሜትር ታክሲ አይደል እንዴ የምትሰራ? እነ ብሰራት እና የጠየከኝን ከፍላለሁ። ና አድርሰኝ። ግባ፣ ሂድ፣ ግባ፣ እንደወጣ ግባሽ፣ ግባ፣ ግባ። እሺ፣ አስነሷ እንትን ነው ይሄ ማለት፣ አስነስቼ ምናምን፣ በሜትር ሳይሆን በግምት ነው። እንትን እምለው ግን ገንዘብ ይዘሀል አይደል? ይኸው በኋላ እዛ ከደረስኩ በኋላ የልጆች አባት ነኝ ይሄ ምናምን ብትል አልሰማህም። ጃኬትን ነው ማስወልቅ፣ ይው ሸሚዝን ማስወልቅ፣ በባዶ ነው መሰለ የነገር ያው። የት ነው የምትሄደው? አሪቲ የመኪና ክራይን ታውቀዋለህ? አሪቲ አሪቲ አሪቲ አካባቢ፣ እዛ አካባቢ ነው የሚሄደው። ምን ነው ግን እንደነገጥክ፣ ፊትህ ደስ አይልም። አይ ችግር የለም፣ 300 ብር ትከፍልሀለህ

ድርጅት ነው። ሜትር ታክሲ መስራት ይቻላል። እንደ ሰውዬ ስለምን ድርጅት ስለምን ሜትር ታክሲ ነው የምታወራው? እኔ ስራ አለብኝ እንደ አንተ ቦዘኔ አይደለሁም። ብሩን ስጠኝና ልሂድ እኮ ነው ማለት ወይ ልብስ ላስወልቅህ? አረ ችግር የለም ባታስወልቀኝም እኔው እራሴ ፈቅጄ እሰጥሀለሁ። ቅድም የሆነ ስልክ ተደውሎልህ ነበር አይደል፣ መጨረሻው አርባ አራት እ ሄድለት ብሎ የላከህ ሰውዬ። እኔ ጋ ነው የላከህ። ይሄ የምታየው የመኪና ማከራያ የእኔ ነው። አሁን ሶስት መቶ ብርህን ከኔ መልቀቂያውን ደግሞ ከድርጅቱ መጥተ። አሁን ቁልፍ ነው ይሄ። ሜትር ታክሲ አይሰራበትም። ወይኔ ወይኔ ወይኔ